ሰላም ሰላም፣ ውድና የተከበራችሁ የአማር ዩቱብ ተከታታዮች እንዴት አላችሁልኝ? እኔ ያለሁላችሁ እግዚአብሔር ይመስገን በጣም ደህና ነኝ። ንስኪ ዛሬ ተቡሌን ስራ ተቡ ተቡሌ እሺ፣ ወደ መጀመሪያው ቪዲዮ አጀማመራችን ስንገባ እንግዲህ ልክ እንደ ሼፎቹ አክት ለማድረግ ሞክሬ ነበር፣ አልሳካልኝም። ውርወራ አስመሰልኩት፣ ውርወራ ማለት ነው። ለማንኛውም የሚያስፈልግን ግብዓቶች ያው በነዶስ በነዶራ በሰል እናና ምናምን ናቸው፣ እየሰራ እናያለን ማለት ነው። ስለዚህ ዛሬ የሚጣፍጥ ቆንጆ የሆነ ተቡሌ እንሰራለን። አብረን አብራችሁን እስከ መጨረሻ ድረስ ቆዩ ብዬ በትህትና እንጠይቃችሁ በትትና ነው የምጠይቃችሁ። ደግሞ ላይክ በማድረግ ጀምሩ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ አርጉኝ ፕሊዝ። ወዳችሁ ስወዳችሁ ሰብስክራይብ አድርጉኝ ውዶች፣ ፍቅሮችዬ። እና አሁን ወደ መጀመሪያው ወደ አከታተፋችን እንሄዳለን። ያው አደቤ ያዘጋጀሁት ንጹ ነው ማለት ነው፣ አቶ የተዘጋጀ ነው። ስለዚህ ወደ አከታተፉ እንገባለን ማለት ነው። በመጀመሪያ የምንከትፈው በነዶሳችን በንደስ በንደስ በንደስ ነው እንዲህ ነዋ፣ የሚባለው ጠንደስ። እኔ አፌ ላይ ይተሳሰርብኛል፣ ችግሩ እሱ ነው። ይተሳሰርብኛል። በቃ እኔ አረብኛ ይሄ ነው ችግሬ ማለት ነው። የስንት ዓመት አለመድኩኛ መቼ እንደምላ ድንጋ አቀላጥፌ ሳላውራ ተመልሽ ወደ ሀገር ልገባ ነው። ለማንኛውም ድቅቅ አርገን እንከትፋለን። በመጀመሪያ እንደዚህ ድቅቅ እናደርገዋለን? ድቅቅ ካላለ እንትን አይልም ስትመገቡ፣ ጣፋችሁ ላይ አይመች ሶ ድቅቅ ሲል ቆንጆ ነው ማለት ነው። ስትመገቡትም ይመቻችኋል፣ ስታዩትም ይመቻችኋል። ስለዚህ ድቅቅ አድርገን እንከትፈዋለን። ከዛ ነው ወደ እጃታችን ላይ እንጨምራለን። ይህኔ የሙያ ጥግ ማለት ነው። በቢላ ነው ማነሳው ራሱ። ይህን ከጨረስን በኋላ አሁን ቀጥለን ደግሞ ወደ ቲማቲማችን እንሄዳለን። ቲማቲማችንንም በተመሳሳይ መንገድ በመጀመሪያ እልጠዋለሁ። እኔ ልጣጭ ስለማልወድ አይመቸኝም። ማንኛውም ምግብ ላይ ቲማቲም ልጬ ነው የምጠቀመው። ደስ አይለኝም፣ ለምን እንደሆነ አላቅም። እና ቲማቲማችንን እንልጣታለን ከዛም ለጠን ከጨረስን በኋላ ክትፍ ክትፍ እናረጋታለን። ድቅቅ አድርገን ነው ቲማቲሙን መክተፍ ያለብን ተመሳሳይ እንዲሆንልን ማለት ነው ከ በንዶይ ሱ ጋር በንዶይ በንዶይ በንዶይ አልኩል ሀል እንከምሽክና ልቅቅ አድርገን እንደዚህን ከትፈዋለን። ላይክ እያደረጋችሁ ቤተሰብ፣ ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ አበረታቱኝ። ስወዳችሁ፣ አበረታቱኝ። ተው ተው ተው፣ ግን ተው፣ እህታችሁ አይደለሁ? ደግፍ አድርጉኝ። ላይክ አርጉልኝ ሼርም አርጉት እስኪ ሼር እንደዚህ እንግዲህ ድቅቅ አድርገን እንከትፋለን። ድቅቅ አድርገን እንከትፋለን በኋላ ወደ እቃችን ላይ እናደርገዋለን። መልሰን ወደ ጃታችን ላይ እንዲጨረስን ሁለቱ እንከትፍና አድቅቅን ጨረስን። አሁን ደግሞ መንቀድ ብለው ወደ በሰል ነው፣ በሰል በሰላችን እንደዛው ጥቅቅ አድርገን እንከትፋታለን ሽንኩርታችንን። እንግዲህ እንደምታዩት እንደዚህ ድቅቅ አርገን ጨርሰናል ሽንኩርታችንንም። እንቀጥላለን፣ አልጨረስንም። አሁን ደግሞ በመቀጠል ናናችን እናመጣለን። እኔ እንግዲህ እንደምታውቁት እስካሁን የምትከታተሉኝ ሰዎች አይታችሁ ሊሆን ይችላል። ናና ሁሉም ጋር እንደ ቅመማ ቅመም በቃ በተን ጣል ካላደረግኳት በቃ ደስ አይለኝ። በጣም ነው ናና መወደው ማለት ነው። ናናችንን ድቅቅ ጥቅንን ከትፋታለን። ዚጋር ወድጄ አይደለም፣ ናና ሞዶታ። ናና በጣም ቆንጆ ነገር ነው። በጣም አሪፍ ነው። ለጤናችን ተመራጭ ናት ናና። እንደዚህ እናደቃታለን። ናናችንን አድቀቀን ከከተፍናት በኋላ ወደ ጓደኞቹ አንጠባልቃት አለ። ከዛም በመቀጠል እንግዲህ ሁሉንም የምንፈልገውን ነገር በዚህ በአንድ ቃ ላይ ከታትፈን ጨምረናል። አሁን ደግሞ በትንሽ የቃርኬ በፋትንሽ ደቂቃ መዘፈዘፈው ብሮል ብሮል ይሄም ችግር ነው ይላችሁ ይሄ ራሱ አያዝልኝ ብሮል ብሮል ብሮል እንደዛ መሰለኝ። አፌ ላይ ይቀላጠፍን ችግር አለብኝ እና ይሄ ነው ደቃጉን ሁለት አይነት ነው ያለው፣ ትላልቅ ሻካራ ይሆናል እና ደግሞ ደቃ ካለ፣ ደቃ ቁኖ ለተቡሌ የሚመረጠው ውሃ ጨምርበትና እና ትንሽ ደቃ ዘፈዝፈዋለሁ። ምክንያቱም ቀጭ ቀጭ እንዳይልብኝ ማለት ነው። በውሃ ዘፍዝፌ ካቆየሁት እንትን ይላል ምጠጥ ስለሚል ይለሰልሳል። አሁን ይሄ ይለሰለሰልኝ አቆይቼው መጣዎች፣ ከዛን ከጓደኞቹ ጋር ደባልቀዋለሁም ቀጭ ቀጭ አይልም ስንበላው በጣም ይመችናል ማለት ነው። ግን እንደዚሁ ከጨመርነው ደግሞ ቀጭ ቀጭ ይላል ስንበላው ማለት ነው፣ አይመችም። እንዲመችን በውሃ ትንሽ ቃርሰን እናቆየዋለን ማለት ነው። ከዛም በኋላ ትንሽ ጨው ላመል ላመል ሸረርም በተን በተንተን እናደርግበታለን። እኔ ጨው አላበዛም፣ እናንተም ጨው አታብዙ። ከዛ ዘይት ዘይቱን እንጨምራለን፣ የወይራ ዘይት። በመቀጠል ደግሞ ሎሚ እንጨምራለን። ሮል ጭማቂ እንጀምራለን። ከዛ እናዋዋ እናዋህደዋለን እናዋህደዋለን እናዋውደዋለን እናደዋልቀዋለን። ከዛ እዚህ ጋር ትንሽ ይህ እንትን ተጠቅሜያለሁ። በጣም ትንሽ ሰባ ባህራት ነው የሚባለውን የአረቦቹ ገመን ማለት ነው፣ ሰባ ባህራት ሚስቱን ይባላል። እሱን ትንሽ ነው የተጠቀምኩት፣ አላበዛሁኝም። ብነና ያረኩበት ለአመት ከዛ እንደዚያ ዋህደን ጨረስን ማለት ነው። ከእንግዲህ ወዲህ የሚጨመርበት ነገር የለም። አቅርቦ መምላት ብቻ ነው የሚቀር ሰው። ሰሃናችን እናመጣን። ሳህን ላይ አድርጋታለው፣ አቀራርባት አለው፣ ከዛ እበላት አለው በነገራችን ላይ ተቡሌ በተለይ በተለይ ደግሞ ለሆድ ድርቀት፣ የሆድ ድርቀት ያለባችሁ ሩ ስትበሉ ሆዳችሁ ድርቅ የሚልባችሁ የምር ነው የምላችሁ፣ ብሉት ይሄንን ማለት ነው። በጣም ነው ሆድ የሚያለሰልሰው። ለሆድ ድርቀት በጣም ቆንጆ ነው። የምር ሞክሩት፣ ሞክሩት። ማርያምን የምር ነው የምላችሁ። ብዙ ጊዜ ሆድ ድርቀት የሚያስቸግረን ሰዎች እንኖራለን። ለሱ በጣም አሪፍ ነው ይሄ ሆድ ያለሰልሳል። ስለዚህ ሞክራችሁት ብሉት። ላለውን እዚህ ጋ ስፈላሰፍ ዲኮር ለማድረግ ነው፣ ከላይ ጣል ያደረግኳትኝ ተቡላችን። በዚህ መልኩ በሚያምር መልኩ አልቆ ተዘጋጅቶልናል። በጣም ነው የሚጣፍጠው፣ የምሬ ነውላችሁ። በጣም ነው የሚጣፍጠው። ብሉት፣ ሞክሩት። ትወዱት አላችሁ ስለተከታተላችሁ ያመሰግናለሁ እኔ መብላቴን እቀጥላለሁ እናንተ ግን ሰብስክራይብ ሳታደርጉ ላይክ ሳታደርጉ እንዳትወጡ ከወደዳችሁት ደግሞ ኮመንት ጻፉልኝ እወዳችኋለሁ እንግዲህ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዙ ይበልልኝ ቻው ቻው